ሰላም አለይኩም ወበረካት ወበረካቱ ዲና የተከበራችሁ የኔ ጦይ ቢቤት ሰዎች እንደናችሁ ዲናናችሁ ወይ አልহামዱሊላህ እኔ በጣም ሰላም ነኝ ዛሬ ጭስ ልሞቅ ነው ላሞቅ ነው ጭስ ታቃላችሁ ጭስ ልንሞቅ ነው ማለት ነው እንደ በታዩት እዝህ ወይ ባለ ይሄ ወይ ነው ይሄ ማያያ ነው ፍቅን የተመቀበን ነው ያ ያ ደሞ አመራሮ ብሳና ምናምን ቅልቅል ማለት ነው እ አይደለም ህዲህ አንጠው እስያንሰልከ አንተ እና ልሞቅ ነው ላያይዝ ነው ማለት ነው። መጀመሪያ እስኪ አንጣው ማሩ ማሩ አንጠው እና እንደዚህ አያይዛለሁኝ ክሰል አያይዣለሁኝ። ይሄ የማያያዣ ነው፣ ግዴታ እንዲያያዝልኝ ተስር ደረቅ እጭስ ነው ማድረግ። ይሄ በፊት ወይባ ነው ወፍራም ወይባ ነበረ የገዛሁት፣ ፈልጭው ነው በምሳር አስፈለጥኩት እና አስቀመጥኩት። ይሄ ወይባ ነው ማለት ነው ውዶችዬ። ይሄ ደግሞ ደሞ ከገበያ ላይ የተገዛው ብሳና መራሩ ምናምን ይባላል ነግረውኝ ነበር። ብዙም ስሙን አላውቀውም እኔ ስሙን አላውቀውም። እንደዛ አደርጋለሁ ወይ ማለት ነው። መጀመሪያ እንደዛ ታዘጋጀው፣ በኋላ ይሄ ተያይዟል። ወይባው ደረቅ ደረቅ ብሏል። ስለዚህ እያያዛል ማለት ነው። ተስር ማያያጀ ስላለው ችግር የለውም። ም እያያዛል በደንብ ነው የሚያያዘው እርግጠኛ ነኝ። ችግር ያለበት አይመስለኝም። እንግዲህ እስላለስላግህ ሞቅ ነው ጭሴን ልሞቅ ነው ጓፈጠው ነውታ ያላችሁ ልሞቅ ይሆን ላሞቅ። ግን እናንተ እንግዲህ እንደምታዩት ጭሱ ተያይዞልኛል። መሞቅ ብቻ ነው ያለው። መሞቅ ነው ማለት ነው። እንደምታዩት በደምብ ተያይዟል። መሞቅ ነው ወይ መሞቅ ነው ወይም አሞቅ ነው። ኑና እንዲት ሞቁ። ኢትዮጵያ ጭስ ባህላዊ ነው ይጠግናል፣ ሰውነትን እና እንጨቶቹ ራሱ መድኃኒት ስለሆኑ እንሞቃለን፣ እናሞቃለን እና ቢዝነስ ልንከፍት ነው። በዛው ግር መንገዲያችንን እየጨሰ ነው ልንለብስበት ነው። እንግዲህ ቻው ቻው። እንግዲህ እንደምታዩት ውድ ተመልካቾች ጭሱ ተጀምሯል፣ እየተሞቀ ነው። ውኝር ብለናል። እንዴት ነው? ይሞቃል? ጭሳል ምቾት አለው ወይስ እንዴት ነው? ምርጥ ነው። ጭስ ሲሞቅ ምንም እንዴት ነው የምትጠቀሚው? ጭስ ሲሞቄ ዞሮ ዞሮ ወይ ባማስ መጥተናል። ችግር ያለበት ሰው ጥሩ አይደለም?